እያልክ ቤተሰብ የሚበጠበጥ ልጅ አለ እዛ ጋር። በምን ይሁንልህ? በምን በመርስ በጥይት በቦምብ በመኪና በምን ይሁንልህ? መኪና ካልገዛችሁ በምን ይሁንልህ? ራስን የምታጠፋው በፈለከው አጥፋው። እንደውም ይገርማል። እንደውም ብያለሁ፣ አንድ ጊዜ ሞታለሁ እያላችሁ ቤተሰቦቻችሁ የምታስጨንቁ ራሴን አጠፋለሁ እያለ ነው የሚያስፈራራሱ የሚያስፈራ ራሱ ችግሩ አለማጥፋቱ ምን አለ ሳይነግረን ምን አለ ቢያጠፋ አትሊስት በቀረው እድሜዋ እዝን በልታ ያቺ ምስኪን እናት ባለሚመለስ በሲሳ እያለች ተቀብላ አትሊስት እንኳን አንድ ሰሞን ጎኗን አረፍ እንዳታረቅ አንተ አትሞትም አክተር ይመታል እንጂ አይሞትም ተመለሰ ትነሳለህ ሄድክ ስንል ትመጣለህ ካጣሁት ሞታለሁ ያልሺው ህይወት ለምን አንቺን ይቀጥፍሻል? ነው ወኢታሀቡ ፍኖተ ለሰይጣን ለዲያብሎስ ዕድል ፈንታ አትስጡት። ኦ ኦበልዎ ለእግዚአብሔር ነው ወእንበ የበልዎ ለሰይጣን ለእግዚአብሔር እሺ በሉት፣ ሰይጣንን እምቢ በሉት። ራስን አጥፋ የሚል ሰይጣን ነው። ያልፋል። ከባድ ጭንቀት ቢመጣ እንኳን አማትብ እንጂ ክርስቲያን ማማተብ የዕለት ተዕለት ተግባሩ ነው። ክፉ ሐሳብ ከአንቺንድርክ ያልፋል እኮ ስንት እህቶቻችንን አጣናቸው። ስንት ወንድሞቻችንን መታገሳቅቷል